ለሚያስረዱበት ሸሃዳ መቀበል ፈልጋለሁ፣ ግን ውስጤንም ከሚረብሹት መጀመሪያ ላይ አንድ ሶስት ጥያቄዎች አለ ይነሱ ጠይቅና መልሰህልኝ ክብሩ ከተገባኝ ብቀበል ደስ ይለኛል። ሌላው እንዳነበብኩት እኔ ባለውበት የኦርቶዶክስ እምነት እናታችን ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት ትባላለች። ኢየሱስ ክርስቶስን በድንግልና የሞልድ ሀቅ ማንንም የማያሻማ ቢሆንም ካጠፈው ይቅርታና የእኔ ጥያቄ ፈጣሪ በፍጥሩ የምፈጠሩ ሚስጥር ምክንያት ምን ይሆን ነው። ይህን በእርግጥ አንተ መጠየቅ ያሳፍራል። ይቅርታ። ሌላው ከዚሁ በተያያዘ በእስልምና ደግሞ ካልተሳትኩ ቅዱሱ ቁርአን ማርያምን የኢየሱስ ወይም የኢሳ እናት ነች ይላታል። እሱም በእስልምና እንደ ነብይ ይቆጠራል መሰለኝ። እናም ጥያቄ አንድ ኢየሱስ እናንተ ጋር ነብይ፣ እኛ ጋር ፈጣሪ እንዴት ሊሆን ቻለ የሚል ነው። የመጨረሻና ከዚሁ በተያያዘ ደግሞ ኢየሱስን በእስልምና መወለድ ሳነብ ኢንተርኔት ላይ እንደ ተአምር ይቆጠራል። ማርያምን በዚህ ተአምር ውስጥ ቁልፍ ሚና አላት ይላል። ይህ ተአምር እና ሚና የተባለው የእናታችን ማርያም ኢየሱስን በድንግልናና በመውለድ ችሎቷ ብቻ ነው ወይስ በኢየሱስ መወለድ የቅዱሱ አላህ ፍቃርና ጠቢብነትን ማሳያ ስለሆነ ነው ወይስ ሌላ መልእክት አለው የሚል ነው። በጣም ጥሩ። አዎ፣ ድንግል ማርያም በድንግልናዋ ማንም ወንድ ሳይነካት፣ ልብ በሉ፣ ሳይገናኛት ብቻ አይደለም አንድ በአድ ወንድ እንኳን እንዲህ አድርጎ ነክቷት የማታውቅ እንደሆነች ተነግሯል። ወለም የምሰስኒ በሸር አለች ወንድ ያልነካኝ ሲሆን የምትለውን ቃሏን አላህ አረጋግጧ አስፈሮላታል። ማንም ወንድ አልነካትም። በዚህ ማንም ወንድ ሳይነካት በድንግልናዋ ሳለች አምላክ አላህ ስብሐነ ወተዓላ ተአምራዊ በሆነ መንገድ ያለ ወንድ ግንኙነት ከእርሷ ልጅን ፈጥሯል። ርም ይህንን ምክንያቱንም ጠይቃ ነበር፣ ለምንድነው የሚለውን መላኩ ገብርኤል መጥቶ ይህን በነገራት ጊዜ ጠየቀችው። ወሊነጃለሁ አያ አምላክ ሻአ አላህ ይህን ከአንቺ ማደርገው ተአምር ላደርግ ዘንድ ነው ብሎሻ ተአምር ማለት እስከዛሬ ሲደረጉ ከነበሩ ነገራቶች ወጣ ያለ በተለምዶ የማይታወቅ ያንን ጥሶ የመጣ ማለት ነው። ከዚህ በፊት ያለ ወንድ ከሴት ብቻ ተፈጠራለ የለም ነበር። ከእርሷ በፊት ገብታችኋል አይደል? ነገር ግን ከእርሷ ይህን ነገር አምላክ አላህ ሱብሐነ ወተዓላ በማድረግ ለካ አምላክ ያለ ወንድ ግንኙነት ከሴትም መፍጠር ይችላል ማለት ነው የሚለውን የአምላክ ኃይል ሙሉ እንደሆነ ሰዎች ይረዱ ዘንድ ለማድረግ ያደረገው ጥበቡ ነው። መልአኩ ገብርኤልን ጠይቃ እሷ ይሄንን ብሏታል። ወን ነጃይልሁ አያ ተአምረኛነቱ ከሁለቱም በኩል ነው። የተአምሩ ባለቤት ማን ነው? ይሄን ነው እንድታስተውልም ፈልገው፣ ያ አንዱ አምላክ ነው። የመሲሁም አይደለም የማርያምም አይደለም። የእነርሱ አስተዋጽኦ አለበት ወይ? የለበትም። አድራጊው ሁሉን ነገር ሰሪው ያ እርሱ ነው። ገብቷቸዋል አይደለ? ሁለቱንም ግን ተአምር አደረጋቸው አምላክ። ከላ ስብን ተላ ሁለቱንም ተአምር እንደሆነ ይገልጣል። ሁለቱንም ተአምር እንደሆነ አላ ይገልጣል

ያለ አባት ከእናት ብቻ የተፈጠረ የተገኘ በማለት ይሄም ለእርሱም ተአምር ነው። ገብታችኋል አይደለም? አምላክ በእነርሱ ላይ ድንቅ ስራውን፣ ተአምሩን አሳይቷል። አዎ ተአምር ናቸው። ገብታችኋል አይደል? የዚህ ግን ባለቤቱ ማነው? ነው ያ አንዱ አምላክ ነው። ያንን አንዱን አምላክ ነው እንድንደነቅበት የሚገባው ያንን አንዱን አምላክ ነው በዚህ ነገር ላይ እንድንገረምበት የሚገባው ገብታችኋል አይደለም? ያ ነው ስለዚህ ክርስቶስ ለምንድን ነው ታዲያ ከተወለደስ በኋላ ወይም ከተፈጠረ በኋላ ምን ለመሆን ነው የሚለውንም ማርያም ጠይቃ ተመልሶላታል። ወራህመተ ሚና አላት ቀጥሎ፣ መልአኩ ገብርኤል ምናላት፣ አምላክ ኢንሻአላህ ተአምር ላደርገውና ልክ እንዲሁ ደግሞ ከእኔ የሆነ እዝነት ሲሆን አለ። ለማን ለእስራኤል ሰዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከእኔ የሆነ እዝነት ናቸው ለዓለም ሰዎች ብሎ ይገልጻቸው ነብያቶች፣ የአምላክ እዝነት ናቸው ለሰው ልጆች። አምላክ ሲያዝን ጊዜ ለሰዎች ከራሱ ጋር ሊያስተዋውቃቸው ሊያስታርቃቸው፣ ሊመልሳቸው ሲፈልግ ነብያትን ያስነሳና ይልካል። ያ ነብይ ስለ አምላክ ማንነት ሲናገር እነዚያ ሰዎች ሲያውቁና አምላክን ሲገዙ ሲያውቁ ጊዜ ይዛኔ ከርሱ ጋር

በእርሱ በኩል አምላክ አላህ ሱብሃነሁ ወተዓላ እንዳልኳችሁ ድንቅ ተአምርን አሳይቷል፣ ለሰዎች ታቸዋል። ሙታንን የማስነሳት ተአምር ተሰጥተዋል። ማየት የተሳናቸውን አይናቸውን የመፈወስ ተአምር ተሰጥተዋል። መስማት የተሳናቸውን እንዲሰሙ ተአምር ተሰጥተዋል። ለምጽ ያለባቸውን ዝም ብሎ በመዳበስ ይፈውሳቸው ነበር። ቢስሚላህ በአላህ ስም ብሎ ይፈውሳቸዋል። ወዲያውም አይናቸው እያየ ይፈወሳሉ። መሲሁ ከደጋግ መልእክተኞች ነብያቶች መካከል ነበር።

መሲሁ ከዕለታት አንድ ቀን ከእስራኤል ወጣ ብሎ መሄድን አሰበ። ለመሆኑ ይሄ መሲሁ ያለበት መንገድ እውነት ነው ወይንስ ሀሰት ነው የሚለውን ለማረጋገጥ አንድ ሰው አብሮት ልከተለህ፣ የምትሄድበት ቦታ ነው ልከተለህ አለው። መሲሁ እሺ ተከተለኝ አለው። እሺ ተከተለኝ አለው። በጉዞአችን ላይ ጉዞ ሊያደርጉ ነው ስንቅ መያዝ አለባቸውእና እና ስንቅ እንያዝ አሉ። መሲሁ ዒሳ ዓለይህ ሰላም አንድ ዳቦ ወይም አንዲት ቂጣ ይዘር ያኛው ደግሞ ሁለት አመጣ። በቃ ስምምነት አደረጉ። በጉዞአችን ላይ እነዚህን ሶስት